ኑሩ ቱርኪ አብሮናል። እኔ የከፈትኩት የምናገናኝበት ቢሮ የለኝም፣ በግሌ አድርጌውም አላቅም፣ ያዝኩትም ቢሮ 5200 ሙስሊሙ ኡማ ሞኝ ነው አሏችሁ እንዴ? ቂል ነው አሏችሁ እንዴ? ጅላጅና ጅላንፎ ነው አሏችሁ እንዴ? ሙስሊሙ ኡማ ማለት ሰርተኮ ነው የሚያመጣው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ቤተሰቦቼ እይ እንደምን አላችሁ? ሁላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። በዛሬው ፕሮግራም ይዤ አላችሁ የቀረብኩት መግቢያ ላይ እንደሰማችሁት እጅግ በጣም አስፈላጊና ወሳኝ የሆነ መልእክት ነው። ብዙ እህቶችና ወንድሞች እየተምታታ ሰው ለሆነ ይህንን መልእክት አስተላልፉላቸው ላይክና ሼር በማድረግ እንዲደርሷቸው አድርጉ። ቤታችን በጣም ቀዝቅዟል። በተቻላችሁ አቅም ዋጋ ዋ አውጡብኝ አይልም አያደክማችሁም። ላይክና ሼር ማድረጋችሁ እንዳትረሱ ሲደርሱም ከዛ በፊት ግን እጅግ በጣም ያስገረመኝ እጅግ በጣም ያሳፈረኝ አንድ ቪዲዮ አለ። እሱን ላሳያችሁ እና ወደ ሌላው እንሄዳለን። ወሃብዮች ምን አይደሉም፣ ወሃብዮች ሙስሊማት አይደሉም፣ ወሃብዮች እስልምናን አይደሉም። እየተላለፈ ያለው መልእክት እንግዲህ እንደሰማችሁት ነው። እጅግ በጣም አሳፋሪ የማይባል ነገር ነው። ለህጻናት እያሉ ያሉት ወንድሞቻችን ወንድሞቻችን በዚህ ልክ እኛ ላይ ካፊሮችን ራሱ ይህን ያክል አይጥሉም። ወንድሞቻቸውን አልሱና ወልጀማ የረሱል ሰለላሁ ዐለይሂ ወሰለም የሷዎችን ተከታይ በዚህ ልክ እንደዚህ ሙስሊሞች አይደሉም፣ ምስልምና ነው አይወክሉም እያሉ ለህፃናት፣ እዚህ ደረጃ ድረስ እንዲህ አእምሯቸው ላይ ጥቁር ጠባሳ ጥሎ ለማለፍ ይሄን ያክል ዘመቻው ላይ በጣም የሚያጅብ ነው። በጣም የሚገርም ነው። በየትኛውም አቅልን ሰሊም ኖርማል አእምሮ ያለው ሰው ይህንን ሊያደርገው የማይችለው ሙስሊም አይደሉም ብሎ ብለህ ህፃናት እንደዚህ ማስረዳት ቀጣይ ትውልድ በምን አይነት ሁኔታ እንደሚያደርግ መገመት አይከብድምና ይህንን ነገር ሁላችንም ሀግ ልንለው የሚገባ ነገር ነው። ሁላችንም ከእንጭጩ ሊቀጫጨ የሚገባ ነገር ነው። በዚህ ደረጃ ተደርሶ በዚህ ልክ ተሂዶ ቀጣይ የኢትዮጵያ ሙስሊሞች እጣ ፈንታ ምን ሊሆን ይችላል? በመከባበርና በመቻቻል እንዳንኖር እሴታችን እንዲፈርስ የሚያደርግ እጅግ በጣም ትልቅ ነውር ነውና ከአሁኑ ሃግል እንለው ይገባል እላለሁ። የቀጣይ አንድ ቪዲዮ ልጋብዛችሁ፣ እሱን እናደርጋለን። የሚመለከተው የመንግስት አካል ይሁን የመጅሊስም አካል ካለ በሙስሊሙ ህይወት ላይ ትዳርን ፈልጎ ሐላልን ፈልጎ ገንዘብ ተቀምጦ የሚጠፋበት ሂደት ካለ ያው በቀላሉ አንላቀቅም ይሄ ቺቺ ነገር እንኳን ብዙም ከባድ አላለችም። ለጊዜው ግን በደቂቃ የሚፈጠሩ አይታወቅም። ኑሩ ቱርኪ አብሮናል። እኔ የከፈትኩት የምናገናኝበት ቢሮ የለኝም። በግሌ አድርጌውም አላቅም። ያዝኩትም ቢሮ 5200 የቲሞችና ምስኪኖችን ነው። እንትን ምለው ገጠሪቱ ኢትዮጵያ ላይ ነው። ሙለው ስራ የራሱ ወላሂ ማርፍበትም ሰዓት እንኳን ማገኘው አይደለም። ከኑሩ ቱርኪ ጋር ነን ብለው ነው እንግዲህ አንድ ወንድማችን ኑሩ ነው ብለው ነው እና የሚሄዱት እኔ እንግዲህ በወቅቱ ያስተላለፍኩት መልእክት በትክክለኛ ያዳመጠ ወንድሜ ያዳመጠች እህቴ ንቃተ ህሊናችን ከፍ እንዲልና ዚዋጅ ላይ እንድንበረታ ፕላስ ደግሞ ባካቾ አናግሯቸው ሊያገቡ የፈለጉትን ሴቶቹ ማቅለሉ ብለን ብዙ አይነት አካሎችን ነው እንጂ ያናገር ነው። 100 ሺህ ተቀበሉ 120 ሺህ ተቀበሉ ይሄን ተቀበሉ እያልን ያደረግነው ነገር የለም። ለጊዜው ግን ሁላችንም ማግባት እንዳለባችሁ እናምናለን። ማንም ማግባት እንዳለበት እናምናለን። ነገር ግን ያው አዳቡን በጠበቀና የነገ ሞራላችሁን እንዳይነካ በሚል ነው። ግን በመጨረሻ ማስተላለፈው እኔ ብትችሉ እንደው የምታውቋት አድርጉ። የምታውቁ ቤተሰብ እናቷ የምታውቁ፣ አባቷ የምታውቁ የመስጂድ ጀመዓ፣ የመድረሳ ጀመዓ በስራ ቦታ የምታቁት ወንድም ታናሽ እህት ካለው ታላቅ እህት ካለው በሚል በዛም የሄዱ ለነገም ለትዳራችን አለመግባባት እንኳን ቢኖር ሰውነንና አለመግባባት እንኳ እንኳን ቢኖር የሚቀሉን ወንድሞቻችንን ማድረጋችን እህቶቻችን ማድረጋችን ጥሩ ነው ብዬ ነው እናማስበው የሰማናቸው ነገሮች ተከታታይ ስለሆነ ሙቤም ነጥቡን እቺ ነው ማነሳው ሲለኝ፣ አላህ ጀዛውን ይክፈለው። በደንብ ይከታተላል። ወላሂ ራሱ ሙቤ ራሱ ለብቻው እኮ መጅሊስ ነው። እያንዳንዱ ነጥብ እየተከታተለ ያለው ነገር ቀላል አይደለም። እና አላህ ጀዛን ይክፈለ። ትልቅ ነገር ነው። በዚያው አጋጣሚ በጣም አድርጌ አመሰግናለሁ። ወንድሞች፣ እንግዲህ አደራ፣ ቶሎ እሮጣችሁ ኪሳችሁ ላይ ገብታችሁ ክፍያት ጀምሩ። ነገሮቹን አጣሩ። ፎቶ ትክክለኛች ያገባች አንድ ልጅ እንደውም ያገባች ሶስት ልጅ ነው ያሳዩኛለን። ሶስት ልጅ አላት። ይሄን ነው ፊልም እየሰሩኛልና እንግዲህ እስቲ አረጋግጠን ብዙ በኋላ ደግሞ የሰው ሚስት ታይቶ ሌላ ቂያማ እንዳይፈጠርበት፣ ብሩ ብቻ አይደለም ባልየውን ሰምቶ መፍለጫ ይዞ እንዳይመጣ በሚስቴ ማመጣብኝ ብሎ ሌላም ለህይወት የሚያሰጉ ነገሮች እንዳይፈጠሩ፣ በተቻለ መጠን ጥንቃቄ ሙሉ እናድርግ። ያልሰማም አሰሙ። ዛሬ ብዙ አካል ቢሰማን ደስ ይለን ነበር ይሄ ጉዳይ። በቀጣይ ግን ዝም ብለን ኢሹን ባናደርገው፣ እንደ ነጥብ ግን ማሳሰቢያ እናደርገዋለን። ቀጣይ ሙቪ በሚያዘጋጀው በኢዝኒ ላ ይሄን ይመስላል ሙቪ። ይሄ መልክት እጅግ በጣም እናስፈላጊ ወሳኝ የሆነ መልእክት ነው። ከአሁን በፊት እኔም ሌሎችም ወንድሞች ቪዲዮ ሰርተናል፣ በርካታ መልክት ተላልፏል። ኡስታዝ ኑሩ ቱርኪ በቲክቶክ ላይ ዘዊጁና ብሎ ፕሮግራም እንትን ብሎ ነበር ና በዛ ዙሪያ ያው ሀላል ሆም ጋር ተያይዞ እሱ እንዳለበት ብዙ ነገር ተብሏልና ብዙ እህቶች እንደተበሉም ያው ቪዲዮን መከታተል ነው የሚያስፈልገው። ነገር ግን ኡስታዝ ኑሩ ቱርኪ እንደሌለበት በዚህ ጉዳይ እህቶችም እየተበሉ ከሆነ ደግሞ ይህንን ጉዳይ በቀላል እንደማያልፉት ነው እየተናገረ ያለውና የለሁበትም ብሏል። ይህ መልእክት ለሌሎችም መተላለፍ አለበት። ምክንያቱም ብዙ እህትና ወንድሞች ተሸውደዋል። ይህን ሀቅ ሳያውቁ ኡስታዝ ኑሩ ቱርኪ ተከታዮቹ ብዙ ስለሆኑ እሱ ካለበት ጭም ችግር አለው። እሱ ያለበት ብለው በዛ ተገፋፍተው የገቡ እህትና ወንድሞች አሉ። ብዙ ችግር ላይ እየወደቁ ያሉ ወንድሞች አሉና እሱ የለሁበትም ብሏል። ስለዚህ ለሁሉም መልእክቶ መደራረስ አለበት እና ይሄ ዘዊጁና የሚለው ፕሮግራም ሌሎችም ኡስታዞች ተችተውታል። በየትኛውም በስልምናችንም ይሁን በስልምና እሴትም ይሁን እንደ ኢትዮጵያዊ እሴታችን በኦንላይን ጋብቻ በጣም የሚያሳፍር ነገር ነው። ብዙ ነገሮች የማይሟሉበት የማይተዋውቅ ሰው የሚገናኝበት እናቷን አባቷን ማያቅ ሰው ማንኛውም ሰው ሊገናኝበት የሚችል ነውና ትዳር እንደ ቀላል ሊመሰረትበት የማይችል እጅግ በጣም አስቸጋሪ የሆነ ነበረና አሁንም ላይ ያለው ጥሩ መልእክት ነው የተላለፈው። ይህንም መልእክት ለሌሎች እንዲደርሱ አድርጉ። የማይሆን ነገር ነው። ሊሆን የሚችለው የሚታወቁ ህትና ወንድሞች አንድ አካባቢ ያሉ፣ በደስታ በሀዘን ሊገናኙ የሚችሉ ሲጣሉ፣ ቤተሰብ ሊገባበት የሚችል ሊገላገሉበት የሚችሉበት ነው መሆን ያለበትና ይሄ ከእውነታውና ከሀቆ የራቀ ነው። ዘዊጁና ሁላችንም አይሆንም ብለን ልናወግዘው የሚገባ ነገር ነው እላለሁኝ። ቀጣይ ኡስታዝ ወሂድ አንድ መልእክት አለው። መልእክቱም ወደ እስልምና የሚገቡ ሙስሊሞች ብር ገንዘብ ፈልገው ከሆነ የሚገቡት መሆን እንደሌለበትና በዛ ዙሪያ አንድ ያስተላለፈው እጅግ ወሳኝ የሆነ መልእክት ነው። እሱን እንከታተል። የተባረርኩኝ ካለ ተቋም አለ፣ በተቋም ይረዳ። አይ መቋቋሚያ ነው የምፈልገው፣ የሆነ ነገር ክፈቱልኝ፣ ሱቅ ክፈቱልኝ፣ የሆነ ነገር አድርጉልኝ መኪና ግዙልኝ ምናምን ብሎ ከመጣ ጥያቄ ምልክት ውስጥ ነው ያለው ለምን ጎዳና ላይ አያወጣም? ሪሊ ካመነበት ሞትም እኮ አለ እኮ ሸሂድ የሚሆኑ ሰዎች እኮ አሉ ለእስልምናቸው ብለው ስለዚህ ምንድነው ማለት ሙስሊሙ ኡማ ሞኝ ነው አሏችሁ እንዴ ቂል ነው አሏችሁ እንዴ ጅላጅና ጅላንፎ ነው አሏችሁ እንዴ ሙስሊሙ ኡማ ማለት ሰርተው እኮ ነው የሚያመጣው ለምን አይደለም የሚያመጣው ስለዚህ ሁሉም ሰርቶ የሚያመጣውን ገንዘብ ማለት ማን ማለት፣ በረዶ እየመታው አውሮፓ ላይ ያለው ሰው፣ በረዶ አሜሪካ ያለው ሰው፣ በረዶ እየመታው አረብ ሀገር ያሉ እህቶቻችን ሽንት ቤት እያጠቡ ለማዳም ምንድን ነው ሩዝ እየቀቀሉ ነው ያመጡት። ያንን ገንዘብ ዝም ብሎ አይደለም ያመጡት፣ ለፍቶ ነው፣ ላባቸውን ጠፍ አድርጎ ነው ሁሉም የሚያመጣው። ስለዚህ እናንተ እንትን የምትሉ ከሆነ የምትሰጧቸው ከሆነ ከዚህ በኋላ እኛ አይመለከተንም። አሁንም በውስጥ ለውስጥ እየተሰራ ነው ያለው።